ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ? የሰዓቱን ዜና ቢዝነስን ወደ እናንተ እናደርሳለን። ከዜናዎቹ ጋር ሪሳ ሎፔ ሆነኝ፣ አብራችሁን ቆዩ። በመጀመሪያ የክብር ስፖንሰራችን የሆነው ኦሮሚያ ባንክን እናመሰግናለን። የኢትዮጵያ የዲጂታል መታወቂያ ተደራሽነት ለሌሎች አፍሪካ ሀገራት ተሞክሮ የሚወስዱበት መሆኑን የአይዲ ፎር አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ አቴክ ገለጹ። በአዲስ አበባ እየተካሄደ የሚገኘው የአይዲ ፎር አፍሪካ ዓለም አቀፍ ጉባኤ የተሟላ ዝግጅት የተደረገበትና ስኬታማ መሆኑንም ሊቀመንበሩ ተናግሯል። ሳምቶን ገድሉ ዲጂታል ኢትዮጵያን ለማድረግ እየተሰሩ ያሉ ስራዎች ይበል በል የሚያሰኙ መሆናቸውን የአይዲ ፎር አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ አቲክ ገለጹ። መንግስት ለዘርፉ የሰጠው ትኩረት የሚያስመሰግን መሆኑን ያነሱት ሊቀመንበሩ ጠቅላይ ሚኒስትር አብይ አህመድ ለዲጂታል ቴክኖሎጂ መስፋፋት የሰጡት ትኩረት ውጤት እያመጣ እንደሆነም ጠቁመዋል። አንድ ሀገር በዲጂታል ስርዓት ስኬታማ እንዲሆን የፖለቲካ ፈቃደኝነት ያስፈልጋል። በዚህ ረገድ ኢትዮጵያ ታድላለች፣ ምክንያቱም ጠቅላይ ሚኒስትር አብይ አህመድ የዲጂታል ቴክኖሎጂ እንዲስፋፋ ቁርጠኛ ናቸው። ሌላኛው ክህሎት ያለው ለውጥን የሚወድ ለሀገር ማህበራዊ፣ ኢኮኖሚያዊ መለወጥን የሚተጋ ወጣት የሰው ኃይልንም ኢትዮጵያ በስፋት ታድላለች። የዲጂታል ስርዓትን ለመገንባትም ይህ ያግዛታል። በዲጂታል ዘርፉ ላይ ክህሎት ያላቸው ወጣቶች በኢትዮጵያ በስፋት መኖራቸውን የሚያነሱት ደግሞ ራኖ ካይስፓስ ናቸው። እርሳቸው የሚሰሩበት ባዮራጌት ቴክኖሎጂስ የተሰኘው ኩባንያ በኢትዮጵያ ለሚሰራቸው የቴክኖሎጂ ስራዎች በሀገር ውስጥ ያሉ ወጣት የቴክኖሎጂ ባለሙያዎችን እየተጠቀመ እንደሚገኝ ጠቁመው፣ በዲጂታል ዘርፉ ላይ በርካታ ክህሎት ያለው የሰው ኃይልና ሰፊ የስራ እድል መኖሩንም ይናገራሉ። ኢትዮጵያ ውስጥ በጣም በጣም ስራ ኦፖርቹኒቲ በጣም አለ። ብዙ ሰው እያያል ወደ ኢትዮጵያ ዲጂታል ሴክተር ላይ፣ በጣም በጣም ጎበዝ ሰዎች አሉ። የኛ እንዳለ ሶፍትዌሩ ከሀገር ውስጥ ሰዎች እናደርጋለው፣ ለምን የሀርድዌሩ የኛ ነው፣ ግን ሀገር ውስጥ የሚሰራ ስራ በደም ያክ የሀገር ውስጥ ሰው። ስለዚህ ሰርቪስ ሴንተር ሶፍትዌሩ እዚህ የሀገር ውስጥ ነው የምንሰራው። ኢትዮጵያ ከ15 ሚሊዮን በላይ ዜጎቿ የዲጂታል መታወቂያ ባለቤት ለመሆን መመዝገባቸውን ያደነቁት የአይዲፎር አፍሪካ ሊቀመንበር ዶክተር ጆሴፍ ዓለም ወደ ዲጂታል ስርዓት እየተለወጠች እንደሆነ አንስተው የዲጂታል መታወቂያ ደግሞ ወደ ዲጂታሉ ዓለም ለመቀላቀል ቀዳሚው ተግባር መሆኑንም ይጠቁማሉ። አፍሪካ በዚህ ረገድ ቀዳሚ መሆን እንደሚገባትም በማንሳት ዓለም ወደ ዲጂታል ስርዓት እየተለወጠች ነው። የምናከናውናቸው ተግባራትና የምንሰጣቸው አገልግሎቶችም በዲጂታል መንገድ መሆን አለባቸው። በየትኛውም ቦታ ሆነን የምንፈልገውን አገልግሎት ለማግኘት የዲጂታል መታወቂያ አስፈላጊ ነው። የዲጂታል መታወቂያ ለቴክኖሎጂው ዓለም ትልቅ መሰረተ ልማት ነው። በዚህ ረገድ አፍሪካ ወደ ኋላ መቅረት የለባትም፣ በቀዳሚነት ሚናዋንም ልትወጣ ይገባል። ሁሉም ዜጋ የዲጂታል መታወቂያ ባለቤት እንዲሆን የሚንቀሳቀሰውና በኢትዮጵያ ጉባኤውን እያደረገ የሚገኘው የአይዲ ፎር አፍሪካ 2025 ፎረም በነገው እለት ፍጻሜውን ያገኛል። የፋይዳ መታወቂያ ምዝገባ በትኩረት እየተሰራባቸው ካሉ ተቋማት መካከል ትምህርት ቤቶች ተጠቃሽ ናቸው። በተለይ በ2017 ዓ ም በሁሉም ትምህርት ቤቶች ተማሪዎች የልደት የምስክር ወረቀት እንዲኖራቸውና የፋይዳ መታወቂያ ምዝገባ እንዲያካሄዱ ተደርጓል። ባልደረባችን ዛራ ማመድ በተለያዩ ትምህርት ቤቶች በመዘዋወር ተማሪዎችንና መምህራኖችን አነጋግራለች፣ ተከታዩን አዘጋጅታለች። ስሜ ሊያ መስፍን ይባላል እና የምማረው ምዕራፍ ትምህርት ቤት ነው እና ክፍሌም ስድስተኛ ክፍል ነው። ፋይዳ መታወቂያ ለሚኒስትሪ መቀመጫ ያገለግላል። እናም ደግሞ እሱ ከሌለች በቀጣይ አመት መመዝገብ እንደማችን ቅዳሜ ለት ነው የወሰድነው። እናም ፎርም ተሞልቷል። የእጅ አሻራ ነበረ እና የአይን አሻራ ተደርጓል እና ፎቶም ተነስተናል። አሁን እኛ የስድስተኛ ክፍል ተማሪ እንደመሆናችን መጠን ለሚኒስትሪ በጣም ጠቃሚ ነው። መጀመሪያ ስም ይጠይቃሉ። ከዛ ደግሞ ስማሽን ከነገርሻቸው በኋላ ፎቶ መነሳት ይኖራል። አሻራ የእጅሽ አሻራ ሙሉ ጣቶችን ትሰጫለሽ። የፊት ገጽታሽን እንዳለ ሰጭኛ። ከዛው ከፕሮሰሱ በኋላ በቴሌ ወይም ደግሞ በስልክሽ ሚስት ከደረሰች በኋላ ማውጣት ትችያለሽ። ሌሎች ልጆች ፋይዳ እንዲያወጣ መመክራቸው ለሌሎች ተማሪዎች በጣም አስፈላጊና ነታቸው መገለጫ ነው። ለስድስተኛ ክፍል ለሚኒስትሪ ፈተናና ለትምህርት ቤት ከአንድ ትምህርት ቤት ወደ አንድ ትምህርት ቤት ለመዝገቢያ ካርኔት እንደሚያስፈልግ ለትምህርታችን ለ2018 ምዝገባ ለምዝገባ እንድናመች እናም ደግሞ ሌላ ጥቅሙ ደግሞ በምንሄልበት አካባቢ መታወቂያ ስንጠይቅ ደግሞ እሱን እንደምናሳ ሳል መታወቂያውን ካወጣ በኋላ ወረቀቱን የደረሰኝ ከዛ እሱ ደግሞ ሚሴጅ ገብቶልኝ ገና ላወጣ ነው። እንደ ትምህርት ቤታችን ያደረግነው ነገር፣ ለተማሪ መጀመሪያ ለተማሪ ግንዛቤ እንሰጣለን። ለሁሉም ተማሪ እዚህ ውስጥ ያለው ከነ ኬጂ ዩ ወደ 755 ተማሪ ያለን። ይህን ሁሉ መጀመሪያ እንደንትኑ ከአምስት ዓመትና ከዛ በላይ ያሉ ተማሪዎች የፋይዳ መታወቂያ ማውጣትና የልደት ሰርቲፊኬት ግድ ስለሆነ ስለተባለ አሁንም እኛም በሱ መሰረት ለልጆች መጀመራ እዚህ ሰልፍ ስነ ስርዓት ላይ በየክላሱ ግንዛቤ ብቅ የግንዛቤ ሰጥተናል። የሌለና ያለው ደግሞ አሁንም ቅርብ ደግሞ እኛም ለይተን በየስም ጠሪ ነግረን በመማር ማስተማር በኩል ያወጣ ያላወጣ ተማሪ ብለን ለይተን ያላወጡ በትምህርት ሰዓት ውጭ ከዚህ ወጥቶም ሂዶ እንዲያወጡ ሌላም ደግሞ ከመጠን በላይ ከሆነ ደግሞ እንደውም ድጋሜ ከነሱ ጋር ተነጋግረን መልሰን ማሽኑ ወደ ትምህርት ቤት ገብቶ እንዲያወጡ እያደረግን ነው። ስለዚህ በቂ ግንዛቤ ያሉ ተማሪዎችም ለወላጅም ሰጥተናል። በዚህ መሰረት እንደውም እንዲያጋጣሚ አጋጣሚ ለመምህራኖች ራሱ አብዛኛው መምህር የፋይዳ መታወቂያ እዚህ ነው ያወጡት። እስከ ሰኔ እንጨርሳለን ብለን እንገምታለን። አሁንም ድጋሜ ከወረዳ ጋር ተነጋግረን እዚያም ብትን ለማሰራት ዝግጅ ነን ማለት ነው። እኙ ነዳጅ ማደያዎች በተለያዩ ጊዜያት የነዳጅ አለመኖርና ረጅም የተሽከርካሪ ሰልፎችን እንመለከታለን። በእነዚህ ጊዜያት ታዲያ አሽከርካሪዎች የገንዘብና የጊዜ ብክነት ይገጥማቸዋል። ተመሳሳይ ችግር የገጠመው ወጣት ናትናኤል ሲሞን በእነዚህ ወቅቶች ነዳጅ ያለባቸውን ማደያዎች ና በማደያው ያለውን የተሽከርካሪ ብዛት ባሉበት ሆነው ማወቅ የሚያስችል የሞባይል መተግበሪያ ሰርቷል። ባልደረባችን ኤዶማ አማረ ከእሱ ጋር ቆይታ አድርጋለች። ከራስ አንድ በት ተከታትለ እንድመለስ ስሜ የናትናኤል ስማሆን ይባላል። በኢትዮሊንከር ቴክኖሎጂስ ውስጥ የዋና ስራ አስኪያጆኝ ነው የምሰራው እና የድርጅቱን ባለቤት ነው ኢጂስም የሚባል መተግበሪያ ላይ አሁን ከበል ድረቦች ጋር አሁን እየሰራን ያለ ነው። ጂኤስም አላማ አድርጎ የተነሳው በአጠቃላይ መላው ኢትዮጵያ ላይ ያለውን የነዳጅ መፈለግና አሽከርካሪዎች የተቸገሩ ያለበትን ችግር ለመፍታት አቅዶ የተነሳ ነው። ለጊዜው ግን በተወሰኑ አካባቢዎች ስኬል እያደረግን ስፔሲፊክሊ በቦሌ አካባቢ ነው የጀመርነው እና ማህበረሰቡ ባለበት ሆኖ ነዳጅ የት እንዳለ ከነሰልፉ ማየት እንዲችል የሚረዳ መተግበሪያ ነው። መጀመሪያ መነሻ የኔ የራሴ መቸገር ነው። ነዳጅ ለማግኘት ካለበት ከምኖርበት አካባቢ ትንሽ ሰልፍ ያለበት ይኖራል። ባለማወቅ ሰው ረዥም ሰልፍ ያለበት ጋር ሲሰለፍ ይሄን እኮ ሰው ቢያቅ እዚ ጋር አይሰለፍም ነበርና ጊዜውን ይቆጥብ ነበረ በሚል አሳብ የተነሳ ነው የጄሴምን ቢውልድ ለማድረግ ከአራት ወር በላይ ነው የፈጀብን። ያው ብዙ ቲም ስላደረግ ነው ጊዜው ማሳጠር ችለናል። በውስጡ ዳታውን ለመሰብሰብ ብዙ ሶርሶች ናቸው ያሉን። አንደኛው እኛ ራሳችን የምንቀጥራቸው በየጋዝ ስቴሽኑ ቆመው ያለውን ሰልፍና የነዳጅ መኖር አለመኖሩን ከራሳቸው ከነዳጅ ማደያዎቹ መረጃ ወስደው ሪፖርት የሚያደርጉ ናቸው። ሁለተኛው ደግሞ ዋነኛው ደግሞ አሁን ከነዳጅ ሚኒስቴር ጋር አብረን ጥያቄም ፕሮፖዛሉን ሰጥናቸዋል። እነሱ ሲመልሱልን መላው የጋ ስቴሽን ኦነር በሙሉ አዲስ አበባ ውስጥ ያለውን በመጀመሪያ ከዛ መላው ኢትዮጵያ ውስጥ እራሳቸው ጋ ስቴሽኖቹ አለን ነዳጅ ብለው ዲጂታሊ ካለበት አይቶ ወዳለበት እንዲሄድ ይረዳ። እንግዲህ መተግበሪያውን ዳውንሎድ ያደረጉ ሰዎች ያለምንም ሚዲያ ወደ 3500 አካባቢ ደርሰዋል። አሁን ሰብስክሪፕሽኑን የአመት የከፈሉ ምናምናሉ። ስለዚህ ተቀባይነቱ በጣም ፖዘቲቭ ነው። ለመጠቀም የመጀመሪያው ዳውንሎድ ማድረግ ነው። የ10 ቀን የሙከራ ጊዜ አለው። 20 ብር 30 ብር አፑ ላይ ቢከፍል ሰስቴን ማድረግ ይቻላል። መተግበሪያ አሁን የክልል ነው። መጀመሪያ የጀመርነው ከቦሌ ነው። ከዛ ስኬል እያደረግን ገርጂ ላይ አለ፣ ለም ሆቴል፣ መገናኛ፣ ካሳንችስ ላይ አለ። እና ወደ ወሰን እና ላምበረት አካባቢም ያሉ ጋር ስቴሽኖችን እያሰፋን ይሄድን ነው። አሁን ወደ ሰባ ሁለትም ጠጋ ብለናል። እያለን እያሰፋን እንሄዳለን፣ ግን ከፐርሰናል ኤክስፔንስ አንጻር ማኔጅ ለማድረግ ስለሚከብድ በፐርሰናልም ሰፖርት ማድረግ የሚችሉ በገቨርመንትም ደረጃ በመንግስት ደረጃም ሊረዱን የሚችሉ ካሉ ትብብራቸውን መጠየቅ እንፈልጋለን በዚህ አጋጣሚ። ተመልካቾቻችን ለዜና ኢትዮጵያ ያዝናቸውን የቢዝነስ መረጃዎች እነዚህ ነበሩ። ከኛ ጋር ስለቆያችሁ እናመሰግናለን። መልካም ቀን ይሁንላችሁ።